ብቻ ሊናቺ መቼም አንለያይ። ፈጣሪ ሆይ ተመስገን። ያ ሁሉ ጭንቀት፣ ያ ሁሉን ሁሉ ናፍቆት፣ ያ ሁሉ መለየት ለዚህ ነበር። ይላ አየህ፣ አየህ ፈጣሪ እንደዚህ ያስጨነቀንን ነገር በቀላሉ ሲፈታ። አሜን። ቆንጆ፣ ይሄ ሁሉ ነገር የሆነው ነው ባቺ ብርታት እንዴት ነሽ ኬኳ? ወደ እናት የመጣው ነበር እንዴ? እኛ ቤት ደግሞ ምን ትሰራለሽ? ዴብና ባርኮት እንዳትመጣ ብለው ኪል? እንዴ ባክሽ፣ ፍቅርን ፈልጊያት ነው? ከነሱ ጋርማ ምን ያገናኘኛል? የወንድምሽ ጭካኔ ግን በዛ በማታ ስወጡትኝ ከቤት ስልኪን ሁላ ተበላው? ተበላው? ተበለው አው ባክሽ፣ ምን ያልተው ስድብ ነገር አለ ብለሽ ነው። እነማን ናቸው? አላቃቸውም፣ ግን ሁለት ናቸው። ዳይመንድ እና ኪንጎ ናቸው። ቆይ እነሱ አንድ የሚልልን ወንድነታ? አንዱንማ አንዱንም ደብድቤት ጥርሱ ነው የወለድኩት ግን ደግሞ አንዱ ስልክን ይዞት ስለሮጠ መደብደብ የምን ዋጋ አለው? ዝም ብዬ ሄድኩኝ። ደግ አደረካቸው። የኔንም ስልክ እኮ እነሱ ናቸው የወሰዱት። የምርሽ ነው ኪኳ? አዎ የኔንም ስልክ እኮ ሄዳ ምንድን ነው የወሰደው። አደይም ፍቅርም ዴቭም ለእኔ ጊዜ ሲሆን ዝም አሉኝ። ይሄኔ እኮ አደይ ብትሆን የጠፋቸው አገር ምድሩ ነበር የሚያውቅ። እና ስልክናችን የመሰለች ልጅ እያወዳደርሽ ነው ሊ? እኮ አንተ ደግሞ ቻው በቃ። እሺ ናይንጆሪት ነው አሬንም እንድንትራመረ ማረጋት ሲነፈዝ ምን አባትሽ ፈለግሽ ምንድን ነው እዚህ የተጋደምሽ ተነሽና አደይን ስራ አግዣት ያምሻ እንደዚህ ሴትዮ እኔ ቴን ምን ነው ሰራተኛ የሚመስለው ሁሉ ነገርሽ ነው ማለት እኔ ነው ከዛ ሰራተኛ ጋር የምታወዳድኝ አንቺም አዳይም ለእኔ እኩል ቦታ ነው ያላችሁ። ሁለታችሁም የወንድሜ ባርኩት ፍቅረኛ ናችሁ ስለዚህ አንዳችሁ ላይ ጫና ሲበዛባችሁ ግድ መናገር ይኖርብኛል መተጋገዝ አለባችሁ ማ እኔ ነው እያወዳደርሽኝ አለሽ የባርኮት ፍቅረኛ ነች። አንቺ ከመምጣትሽ በፊት የእሱ ነበረች። አንቺ ስትመጪ በአንቺ ተቀየረች ማለት ነው። ደግሞ አንቺ ስትሰለቺ በአዴ ትቀየሪያለሽ ማለት ነው። ምንድን ነው የምታወሪው? አዴ ያማ ፍቅረኛ ናት ነው ያልሽው? አልገባኝም። መውደድ ብቻ ልቧ እስኪ ጠፋኗ። ምነው እስካሁን አታውቂም? ምንድ የምርሽ ነው የምታወሪው? እቻ ደ የባርኮትን ትወዳለች። ያው የቤት ስራ ሰሪ ታስታውቂያለሽ ሳይነፍንሽ እና ከአደጋ ስትወዳደሪ ፈተና እንዳትወርጊ ብዬ ነው። ነቃ በይ። እና አሁን ለእኔ ምን አባትሽ ሆን ብለሽ ነው ምትነግሪኝ? የቤት ስራ ሰርተሽ አደይን ሰነፋስ ብለሽ እራስሽን ደግሞ ጎበዝ አስባልሽ ማለት በቃ ፈተናውን አለፍሽ እንዳያሳስብሽ። አሀ ዳኛው ማንችነሽ ማለት ነው ለባርኮት ሚስት መራጮ። ቆይ ግን ቤዛ ከአንቺ ባሰች ፈራናት። ማን ያለሽ? አሁን እዚህ አልጋ ላይ ውጥቼ ሳልጠፈጥፍሽ ቀጥሎሽ ውጪልኝ። አሁን ምትጫወቻችን እያንዳንዳ ቆይ ግን ባንቺ አደይ ማለት አልገባኝም። ምን ላድርግ፣ አፌ ቁርጥ ይበልልኝ። ምን አለ ለእዛች ቅርብ እንነግርልኝ አለች። ለነአውን ሊዲያም እስካሁን ማንም አልነገረሽም? እንዲህ ያው የሴት ጓደኞቼ ግን ቆንጆ ነሽ ብሎኛል። አያውቁም ብዙ ሰው ግን ብሎኝ ያውቃል! አንቺ ግን የሴት ጓደኞችሽ ቆንጆ እንደሆኑ ነግራሻቸው ታቀያለሽ፣ አላማረባቸው ነዋ። አይ ሴቶች በቃ እርስ በራሳቸው አይተደናነቁም አይደል? እንደናነቃለን ግን ደስ የሚለው ወንዶች ሲሉ ነው። ባይ አሁን ሊወጣ ነው። ሉዱ አደራሽን ይሄ ምስጢር ከውስጥሽ እንዳይወጣ እሺ። ይሄ ምስጢር በእኔና በአንቺ ውስጥ ብቻ ነው እሺ። ችግር የለም። ሾው በቃ ብሎ ስሟት ወጣ። ሉዱ ግን ታሊኮ እንደመጣ እያሰበች ነው። አው ናውል ታሊኮ ነው የመጣ፣ ግን ምንም ሊሳካላት አይችልም። ሉዱ ምስጢር አትይዝም። ሉዱ ቀበጥ ምን እንደምታወራ ራሱ አታውቅም። እና እነ ደመቃና ደመቃና ንጉስ ደግሞ ያው እንደ ልማዳቸው ውጪ ላይ ሰውን እያሯሯጡ ስልክ ምናምን እየወሰዱ ነው ከሰው ላይ ማለት ነው። እኔ እናንተ ግን እስከ መቼ ነው የምንረራጠው እዚህ ሀገር? እስከምንወጣ ሞክር አድርገን እንሄዳለን። ሆናችሁ ነው ቆሌ ስገፈፋ እንጂ ኮታ የለሽም እንዴ? አላት ለለምለም። ደመቀ ይቅርታ፣ ግን የፈራችሁ ሰው አለ እንዴ? ይኮ ምንም ምንም አስደነግጥም፣ አይመለከተሽም። አሁን ንኪው እሺ፣ ሄዳለሁኝ። ይቅርታ፣ ግን አደይ ደህና ናት? ለናናት ግን ምን የተፈጠረ ችግር አለ እንዴ? ይህ ለአንድ ጥያቄ ማሽ ምን ሰተሽ ነው። ጥያቄውን ምደጋግሚ፣ ተያት ምን ጠየቀችኝ? ጠይቃት ጠይቅኛች። እኔም ብልሽ ፍቅር ምን ሆነ ነው የጠፋችሁ? ዳይመንድ ምን ሆነች ነው የጠፋሹ? በጣም ተናፍቀሻል፣ በይልኝ። ከጠፋው ልጥፋ አፉ፣ በይልኝ አላት ለፍቅር ጊዜ ሲሆንና አፍ የተከፈተ? ሁለቱም ደህና ናቸው ቆይ ግን እናንተ ስራ የላችሁም እንዴ! ሁሌ እዚህ ተቀምጣችሁ ወይ ደግሞ ስትሮጡ ነው ማያችሁ ልታስወጣጭኝ ነው የመጣሽ ወይ ያዝነሽልን ነው አይ ገርሞኝ ነው ይሽ ከተጨነቅሽልን ስራ ፈልግልን ይሽ ከሰማ ነግራችኋለሁ አዳይ እንዴት ናት! አሁንም ስራ ይበዛባታል እንዴ ቅራት ታስቸግራትማ አሌዳ ንጉስ ደግሞ እንዴት እንደናፈቀች! ባቡ ከሆነ ቅሬንግሌጅ የለት ፍቅር እኮ እርስ በራስ ካልተሳሰቡ አይሆንም። እሷ አምና ካልተቀበለች፣ አንተ ደግሞ አምነ መተው አለብህ። እኔ አምኜ ብተው ደስ ይለኛል፣ ግን ፍቅሯ ከአቅሜ በላይ ሆነብኝ። አረ ወገን፣ አረ ወገን! ለሴት ልጅ ነው የምታወራ፣ እየቆጠው ተናገር አለ ደመቃ። ተው የምሰማውን ይንገረኝ። በነገራችን ላይ አዳይን ብትወዳት፣ እንደዚህ አይነት ስራ አሰራም ነበር። አዳይም በጣም እንዳሳዘንካት ካት ነግራኝ ነበረ። የምትወዳት ሰው ቢሆን እንደዛ አታደርግም ነበር። እኔም በጣም ነው የተናደድኩብት። እረ፣ እሱ ምንም ያደረገ ነገር የለም። ያቺ ፍቅር ናት ለዚህ ሁሉ ተጠያቂ። አዎ እሷ ናት። ያልሆነ ነገር ተናግራ ጉዴ ሰራችኝ። ብቻ ፈጣሪ እርዳችሁ። ለማንኛውም መልካም ቆይታ። ላ ሄደች ለም ምስጥሩን አታውቅም አደይ ንጉዝ እና ደመቀ ላይ በመሆናቸውን አታውቅም ነበረ። እኔ እምልሽ ማን ነበረ ያልሽኝ ስምሽ? ለምለም እባላለሁ። የአበዳ ስም ነው ስምሽ። እና ስራ መፈለግሽን እንዳረሽ። ይቺ ልጅ ሙስኪን ናት። ምን አለ አደይ እንደዚህ ብትሰማ። ይኖሩ እዛ ሚስት ናት መሰለኝ። የቱ ሉን የወሰድንበት ልጅ ነዋ። ያሉን አላስመለሱንም። አዎ የምርና። ዋው፣ እድለኛ ነው ጥሩ ሚስት አለው። ጥሩ ሚስት እባክህ አጉል ጥሩ ምች ሰው አይመቸኝም። አንተ ደግሞ አይመችነው የምበዛ። ብትመችክ፣ ብትመችክም የት አባትህ ታገኛታለህ? አልፈልጋትም እንጂ ብፈልጋት እንዴት የራሴ ማድረግ እንዳለብኝ አሳይካለሁ። እንደ እንደዚህ እንዳለ ቀልደኛ እያሉ እየተጨቃጨቁ ነበር ደመቀና ንጉስ። ከዛ ፍቅርና ናኦል እዚህ ምስጢር እያወሩ ነው። ቆይ ምንድን ነው የሚያዞርክ? አንዴ ሉዱ ጋ፣ አንዴ ቤዛ ጋ፣ አንዴ አዳይ ጋ ምንድን ነው የሚያስለከስክስ? ምንድን ነው አንድ ቦታ ማጠቀመጠው ውበታቸው ነው ከአንቺ ውጭ ሁሉም ማራኪ ናቸው። ከረፈ አሁን እነሱን ተዋቸው እና እዚህ ቤት ውስጥ እዚህ ቤት ውስጥ ምን እንዴት ቴራ እንደምናስታካ ንገረኝ። ምን ተገኘ ምሊሄር ነው ስራችን ሳንጨርስ የት ነው የምትሄደው? አረ አዳይ፣ ምንም አትሆንም። ባይሆን ልጁ ተመችቶኛል ልዱ፣ ልጁ ተመችታኛለች ልዱ። ምን ብላሃት ነው? እሺ ያለችክ ነገርኳት። ብቻ እንዳትለኝ እንጂ ደግሞ የዚህ ሀይል ፋራዳክሽን ከገባች መውጣት የለም። እዛ ከሄደች በኋላ እነግራታለሁ። ልዱ ትቆይ። ስራህን አትርሳ። መጀመሪያ አዳይን ከዚህ ቤት ማስወጣት አለብክ። ሰ ቤዛ እና ሊዱ በኋላ ላይ ይደርሳሉ አለች። አሁንም ሌላ ሴራ እያሴረች ነው። ፍቅር ግን እንደማይቀናት እንደማይሳካ ተስፋ እናደርጋለን። እኔ ግን በአንድ ድንጋይ ሁለት ወፍ በጣም የተመቸኛል። ናወል እንደፈለክ ግን ምስጢራችን አምና ለማንኛውም ሰው እንዳትናገር። ምስጢራችን እንደተጠበቀ ይሁን። በተለይ እችን ቤዛ እንዳታምናት የሆነች ምስጥ ነገር ናት፣ አለች። ሺ ክብሩነቱ ግን ደግሞ እንዴት ነው ከዴቭ ጋር ተስማሚች መቀጠል የምችለው? ደርሶ ዝም ብሎ የምገነፍለው ነገር አለ። ዴቭ ቶሎ ለሰው ያዝናል። ቤት ቤታችሁ ትናንት ማታ እንደተቃጠለ መሄጃ እንዳሌለክ ንገረው፣ አለች። ከዛ በቃ ጨረስክ በቃ ከዛ የምታደረበት ቤታ ያስጨንቅህም ፍቅር ጭንቅላት እኮ አለሽ አትጠቀምበትም እንጂ ሌላ ወሬ ታውራ እኔም ልህም ብቻ አድርግ ሌላ ትርፍ ነገር መድረግ አይጠበቅበትም። ደግሞ ትላንትና ማታ ቤዛ ጋ ገብታ እንደ ተጃጃል ከሆነ ነገር እንዳይደገም አለች አስጠናቀቀች መጀመሪያ ራስን ስጣቸው እነሱ ከወደዱ በኋላ እነሱን መጉዳት በጣም ቀላለ አለች እሺ እንደዚ አደርጋለሁ መቼም አያደርግም ናውል ናውል ምንም እንደዚህ አይነት ሴራ ለመስራት አይችልም ማለት ነው፣ ችሎታ የለውም። ፍቅር ግን ብታደርግም አይሳካላትም እንጂ እሷ እንደዚህ ተንኮል ለመስራት አንደኛ ናት። በቃ ውጣ። አሁን አደይ እጅሽ ይባረክ፣ በጣም ምጣፍጥ ምግብ ነው የሰራሽው። አመሰግናለሁ። አጉል አታካብድ። ሌላ ነገር ፈልገህ ከሆነ ንገራት። አሁን የበላ ነው ምግብ፣ ምግብ ነው እንዴ ወይንስ ምግብ በልታታቅም? አሁ፣ ልክ ነሽ። እዚህ ቤት ምግብ ምንም ለውጥ የለውም ማለች ሊዱ ቀበጧም። ፍርፍር እንጀራ፣ ሽሮ ነው ተመሳሳይ ነገር ነው ሁልጊዜ ጊዜ የምሰራው በጣም ያሰለቻል። ካልጣፈጣችሁ ለምን ጥርግ አርጋችሁ በላችኋለ? አለ ዴቭ። ጥርግ አርጋችሁ ከበላችሁ በኋላ ደግሞ ቅናት ነው የሚያስመስልባችሁ። አዎ ዴቭ፣ ሁሉም ሴቶች ባደይ ቀንተውበታል፣ አለ ምስጢሩን አወጣ ማኑ እባክህ በዚች ምቀና ፍቅር ነድ ፍቅር ተናደለች ማለት ነው። አሁን ጭቅጭቁን ተውትና ናአውል እዚህ ቤት ለመንቆያ ጠዋት ጠዋት ስነጋ እዚህ ቤት እንዳላ ያላልኩትም ይቅርታ ዴቭ። ከዚህ በኋላ እዚህ ቤት ለመቆየት ይኖርብኛል ፈቃደኛ ከሆናችሁ፣ ካልሆነም ግን ሌላ ቤት ሌላ ቦታ ሄዳል። አዎ ዴቭ ናአውል ከዚህ በኋላ ከኛ ጋር አይ ፍቅር ለትንሽ ጊዜ ነው፣ ጥሩ ቤት እስከማገኝ ድረስ ቆይ። ለምንድን ነው እዚህ ቤት የምቆየው ማፈቅዶለት ነው? አለች ቤዛ። አሁንስ እዚህ ቤት ጭቅጭቅ እንዴት እንዳስጠላኝ ብላ እንዲሁም በጣም ተናደደች። የተከራየው በቤት ትናንት ማታ ተቃጥለዋል። እስከዛ ድረስ መሄጃ አይገኝም። እንደዚህ በልብላ ፍቅር ነገረች ለዴቭ። ዴብ በደካማ ጎኑ ገብታ አጣላቸው ብላ ነበረ ዴብ፣ በጣም አዝናለሁ ወይ። መቼ ነው የተቃጠለው? ትናንትና ማታ። ትናንትና ማታ ተቃጥለው ዛሬ ጠዋት ነው የነገሩኝ። እሳቱ ከየት ተነሳ? አልታወቀም እስካሁን። እውነት ወይስ ድራማ እየዘራብን ነው አለች ቤዛ። አንቺ የምሻል ትንሽ እንኳን እረራ የሚባል ነገር አልፈጠረብሽ ደርሶብሽ ይውል ማለት እንኳን እርግማን የሆነብሻል። እንዴት ናኦል እንደዚህ ተጨንቆ ስለማጣራት ታስቢያለሽ? በቃ ትጨቃጨቁ። ናኦል በቃ እዚህ ቤት ትንሽ ጊዜ መቆየት ትችላለህ። ባርኮ ሲመጣ ደግሞ እናግራለሁ። አንተ ማነው እዚህ ቤት ኃላፊነት የሰጠክ? ባርኪ ሁሉ ነገር ሁሉን ነገር ኃላፊነትን ለእኔ ሰጥቶኝ ነው የሄደው። ናኦል እዚህ ቤት መቆየት ከፈለግክ አናግረኝ። ሁሉም አለቃ መሆን ይፈልጋል እዚህ ቤት የወልድና ወድ ምትለውን ነገር እንዳሰማሹ። እሺ አመሰግናለሁ ዴቭ። አዳይ የኔ ቆንጆ! አቤት ዴቭ። እስኪ እንደዚህ አቆላምጭ እየጠራው ሾዬ ብቴ ብቴ። ምን አለ ያለን መደብኝ በፊት ግን ልሻል አዳይ ብዬ ስጠራ ትይ ነበረ። ካፈቀርኩሽ በኋላ ኩራት መሆኑን አወቅኩት። አረተወደይብ እንደዚህ አተበለኝ እናምን ልበል። ቤዛ መጣች ወይ? እናንተ ደግሞ አንድ ላይ ካልሞትና አላችሁ? እስኪ አንዳንዴ እንኳን ተለያዩ። ምኑ መለያየታችን ፈለግሽው? ኧረ ለምን አንድ ላይ ብትሆኑ ነው የምሻለኝ። ደግሞ ባርኪ ስመጣ ሀሳቡን እንዳይቀይር። ምናሻ አንቺ? አይ ተው። ዋዳይም ብቻ ለአውራት ፈልጌ ነበር። ምንድን ነው? ስለምንድን ነው ምታወሪያት? ደግሞ እኔ እዚህ ያለው አውራት ታይዴ፣ በእኔ ያውራት አለው አንተ ሂድ በቃ፣ አለች አዳይ። አዳይ እኮ አይገባትም፣ ፍቅር አይገባትም። እኔ ዴቭ ቢሆን እውነት አዳይ፣ ለአዳይ እንደዚህ ቦታ እየሰጠ እሷ ግን አዳይ ትገፋለች። ምነው ይሄን ሀይል ሰርቄ ወስድብ መሰለህ። ዴቭ በጣም ተናደደ። አዳይ ብሎ ወጣ። ግን አዳይ አይገባትም። ሲጀመር እንደዚህ አይነት ነገር ይኖራል ብዬ አልገምትም። አዳይ በጣም አበዛቸውነት አንዳንድ ጊዜ ለሰው ክብር ስንሰጥ ክብር ለምሰጣችሁ ሰው ክብር አትሰጡም። ሌሽ ዴቪ በጣም ስለሚያከብራት በጣም ብዙ ዋጋ ስለምከፍልላት አዳይ ግን ምንም ሊገባት አልቻለም። ብሰልቧት ብረግጧት ነው እሷ ደስ እምላት ማለት ነው ለፍቅር ለሊድ